በዚህ በዚህ ከለሬ ስለማታውቂኝ፣ ቆይ ማሪ ፊልተር ላድርግልሽ ሲስዬ በዚህኛው ያለ ፊልተር ስለማታውቂኝ ሲስዬ፣ በፊልተር እንዲያርግ ልምጣልሽ ሲስዬ። ሲስዬ ሲስዬ ቤቢ በባለፈው ነገር አይውሽ ቆሜ በይቅርታ ብጠይቅሽ ደስ ይለኛል። እኔ ማር ግን መቆም አልወድም ታውቂያለሽ፣ ሁሌ እግር ለ እንደተዘብዘብኩ ሲስዬ። እኔ ማር ባለፈው ሳትፈልጊ ሳትፈልጊ ሲሲ ሳትፈልጊ አባት ላኩብኝ በኪዳነ ምረት ሲሲ፣ ሳትፈልጊ ሳትፈልጊ፣ ይበሉ አንድ ላይ በግዳጅ በግዳጅ የዛችን ገሰሮ የዛችን ገሰሮ ምግብ ለምን አልጣፈጠም በማለት ተነሳስተን የቲክቶክ ማህበረሰብ ሰድበንሻል። ሲሲዬ ይቅርታ አድርግልኝ። አልፈልግንም ሲሲዬ፣ ሳንፈልግ በግዳችን ነው። ለምን አሽቃባጭነና ምንድነን ሀበሻ፣ ሀበሻ ሳንፈልግ ሳንፈልግ ነው ጋይስ። ለምን በተፈጥሯችን ሳምሪ ስእንት ስለለሽ እኮ ዘጋሽኝ እኮ እያናገርኩሽ ነበር ሳንፈልግ የዚህ ቲክቶክ ማህበረሰብ አልፈልግም ግን ባህልና ወጋችን አለ እሱ ምንድነው ማሽቃበጥ ልዩ ልዩ ተፈጥሯችን ነው ማሽቃበጥ ሲስዬ እና በግዴታ ህም እያልሽ እኔ እኮ ንግሬሻለሁ ዩቲዩብ ላይ ገንፎ በህይወት ዘመን አልወድም ይሄ ከምንም ጋር ከምንም ጋር ታያይዙት፣ እመቤቴ ነው። ገንፎ አልወድም። ለምን ስበላ ልቤ ላይ ቅልጥ ይላል። በቃ ሰውነቴ ነው የሚበረበደው። ገንፎ አልወድም። ለዛ ነው የማልወደው። ይሄ ጣዕሙ ምናምን አስታቶኝ ሳይሆን ገንፎ አልወድም። ግን የሀበሻ ሸም ስላለብን ተጠርቼ እጅን ማታ አደርኩኝ። ሰው እንደሚያድረው ቁርስ ላይ እብድ የሚያህል ገንፎ ከቂቤ ጋር ጭልቅቅ ብሎ መጣልኝ። ለመጀመሪያ ጊዜ በህይወቴ ገንፎ እንደ ጻልጅ በጥርሴ አኝክ የበላውበት በቃኔ ፍቅር አኝክ የበላውበት ለመጀመሪያ ጊዜ እዛ ሰው ቤት ነው አይበላም ገንፎ። ስትበል ዋጥ ዋጥ ዋጥ ስልቅጥ አርጋችሁ ነው ጠራ አርጋችሁ የምትነሱትኝ፣ በሼም አልጣፈጠኝም፣ አልወድማ ግን ህ ሰዎቹን ላለማሳፈር፣ ላለማሸማቀቅ ተጠርቻለሁ በሚል ተነሳሽነት አኝኬ አኝኬ ገንፎን በልቻለሁ። አሁን የተረዳውሽ በራሴ ሲሆን አቤት ሰው ስልባል ግን አቤት ቤታ ግን አሽቃባጭ በራሴ ሲሆን ሙልጭ አርጌ እንደዚህ ጥርግ አርጌ በልቼ። ለአንቺ ለአንቺ ሲሆን ግን ለሲስዬ ሲሆን ግን ሰው ጋብዞሽ በልተሽ አንቺ ሆዳም፣ ጥርግ አርገሽ በልተሽ ምግቧ አይጣፍጥም አልሽ? ምን አልሽ? ምን አገባን? አልቀመስ ነው አሽቃባጭ። አቤት አበሻ ስንባል ግን ይሄ ወጋችንን ነው ማለት ዴማ፣ አሽቃበጥ እኔማ እኮ ተርገበገብኩ፣ አሽቃበጥኩ እኮ ፑፑ። አይታችሁኛል አይታችሁኛል ወይ? ልክ እኮ ወጣ አቅራቢ ነው የምመስለው። ስማ ማርያምን፣ ጋይስ፣ ቆይ ሲስዬ እንትኑን ጨርሻለሁ ፍልተር የለም ሳልሽ ኔማር፣ ይቅርታውን ጨርሻለሁ። አሁን ባታስታውሽኝም የይቅርታ ጊዜ ጠይቅ ያለው አሁን ባታስታውሽኝም ሲስዬ እልፍስል አንዲቷ ልጅ ስሜን ጠርታ እያወራች ነው ብለሽ የምታስታውሽኝ ችግር የለውም። ኔማር ከዛ ልኮ ይ ትልቅ አክሊሉን ደሞ ኩሳው ራይታችሁኛል አክሊሉን የሚያክል በምድር ላይ እኮ የለም። አኬን አኬንም እኮ ተጣልቻለሁ ለዚህ ለገሰሩ ማሰሩ አኬን የሚያክል ጭልፋ

ልጅቷ የበላችሁ ግን ዱለት ነበር። ሰድቤ ከጨረስኩ በኋላ ቲክቶክ ላይ ሳይ ዱለት ነበር እየቆረጠመች የነበረው። አሟት ልጅቷን። አይጣፍጥም ዱለት በትክክል ካልሰራ፣ ካልታጠበ አይጣፍጥም። ጋይስ ትክክላት ያለችው እኮ ምንም እኮ አልተሳሳተችም። ምንም አልተሳሳተችም እኮ ልጅቷ። ዱለቱን እየበላች እጄን አልታጠብኩም ወይስ ከዱለቱ ነው እያለች ነው የበላችሁ። እውነቷን ነው ሲስዬ ይቅርታ አድርጊልኝ፣ ማሬ። ድንገተኛ ሰው ነበርኩኝ፣ ለማሽቃበጥ ገባው ሰደብኩሽ። አንቺ ግን እውነት ነበረሽ፣ ቃል ቤት ያሰማል፣ እውነት ነበረሽ። አይጣፍጥም፣ አይጣፍጥም አራት ነጥብ አራት ነጥብ በሉ እንዳለ ፎቶዋን እየለጠፋችሁ። ሲስዬ ከሰሚ ወንድ ነ ሲስዬ፣ ትች ያለሽ፣ ትች ያለሽ ንፍቅር እንዴ፣ ቢሮዋን ጠጥታ። ቢሮውንም አንቺ አላመረጥሽውም እኮ አምራቾቹ ነው አምጥተው ገዝተሽ የጠጣሽው። ቢራ አይጣፍጥም አትል መቼስ፣ እንዳው እንዳው ቤት ውስጥ እንኳን የተሰራ እኮ ምግብ አይደለም። ከውጭም እንትኗ ከውጭ ነው የተሰራችው። ጋይስ ይቅርታ አድርጉልኝ አርጉልኝ፣ ቀይ ወጧ ከውጭ ነው የተሰራችው። አልዋሽ፣ ከትግስት ነው ከማ የምትባሏ ቀይ ወጧ ተሰርታለች። እዛም ጊዜ የውጭ ምግብ ስለሆነ ሲስዬ ማበላሏ ለየት ብሏል። አጣጥማን ይበላችሁ ሲስዬ፣ እንዴ መቼም እውነቱን ስናገር በዚህ ጎን ደግሞ አልደብቅልሽም የቀይ ወጧ ጊዜ ቁርጥ ጥቅምሽ ነው የበላሹ መጨረሻ ላይ ሳጠራ የውጭ ምግብ ነው። የዱለቷ ግን ከባለቤቷ ነው። ስለዚ ይቅርታ ሁለተኛ ሌላ አኬ ይቅርታ ማረኝ አክዬ ማረኝ አክዬ ማረኝ በጭልፋ ስለመሰልኩ ማረኝ። ምንም አላደረከኝም እኮ አክባሬ ነበርክ። አኬ ቤታ እየወድሻለሁ የምትለኝ ሰው ነበር። በማሽቃበጥ የተነሳ አሽቃባጭ ነኝ አጨብጫቢ ተነስቼ ጭልፋ አድርጊያለሁ። አኬ ቅርበለኝ ሌላ ደግሞ ሌላ ደግሞ ማን ነው? እግዚአብሔርን እያሰብኩ ከሆኑ ምን አይነት አሽቃባጭ እንደ ምን አይነት አሽቃባጭ። የቲክቶክ ካምፓኒ ማረኝ፣ የቲክቶክ ካምፓኒ ማረኝ። ጊፍት ለሚሰጥ ሰው መስጠት አግባብን ሆኖ ሳለ ግን ያለ አግባብ ጊፍቴን አባክኛለሁ፣ ልቀጣ ይገባኛል። ጋይስ፣ ዩኒቨርስ ስሰጥ ተይ የሚለኝ ወገን የለም፣ የሚይዘኝ የለም። እንዲያው የሆነ የሚሰድበኝ ወገን የለም። እናንተ አሽቃባጭ አሁን ደግሞ እናንተ ናቸው አሽቃባጭ አሽቃባጭ አሁን ጂጂዬ ጂጂዬ ረጅጂዬ ለዛሬ ያሞግስሻለሁ። እንዴ እንዲህ ነው እኮ ጨዋታው ቢዝነስ እኮ እንዲህ ነው ጋይስ ቢዝነስ እኮ እንዲህ ነው ነገማ ቀኑ ሙሉ ስለፈልፍ ነው ማድረው። ምንድን ነው በቆማጣ ቤት አንድ ጣት ብርቅ ነው። አዳሬን ሙሉ ዩቲዩብ ላይ እና ነው የምተኛው። ማድረው ልተኛ ነው ጋይስ አቤት አቤት ቆይ ወሬማ ጀምርላቸኋል። ቆይ ልጨርስ ማለ የነበርኩ አይ መዳን ያለምዬ ተደባለቀብኝ። ማለ የነበርኩ አስታውሲኝ ጋይስ አይጭ አስራ፣ አዎ እናንተ ናችሁ አሁን ደግሞ አሽቃባጭ። የድስቱን ይወጡን የማሰሮውን እኔ ነኝ ያሽቃበጥኩትኝ። ቆይ ጂጂ ላይ ሄደበታል። የድስቱን የማሰሮውን ይወጡን ያሽቃበጥኩት ጋይስ እኔ ነኝ። ጊፍት ስሰጥ ግን ተባባሪ የሆናችሁት አሽቃባጭ የሆናችሁት እናንተ ነብራችሁ። ታይ ማነኝ እኔ ማነኝ እኔ ጋይስ ማነኝ? ብድቅ ብዬተነስቼ ብድቅ ብዬተነስቼ ዩኒቨርሱን አሳውን ማነኝ እኔ? አሁን አሁን እኳ አስፎገረብኝ በሱዳን አቆራርጬ ግን በልቶኝ አሜሪካ እንደገባው ነው የሚያስመስለው በአጠቃላይ ይሄን አሳ ያለማቋረጥ ያለማቋረጥ ያለማቋረጥ ይሄን ግፍት በላይ በላይ በላይ በላይ በላይ በላይ ሱዳን በረሃ ላይ ጠራራ ፀሐይ እንደመታው ሰው ይሄንን አሳ በላይ በላይ ስለቅባት ተው የሚለኝ ሰው የለም ወይ ተይ የሚለኝ ሰው የለም ወይ ነው አንዳችሁም ተያላችሁኝ ሰዎች የለም አንዳችሁ አቁሜ ያላችሁኝ ሰዎች የለም ይሁን ከዛስ በኋላ ደግሞ ከሄለን ጋር አስታረቀችን። እኔና ሄለን እኮ በዐይን እኮ ተግባብተን እኮ ምንትን ማለት እንችላለን። ሁለታችን ማሽቃባጭ፣ ሄለን ማሽቃባጭ፣ እኔም ማሽቃባጭ ብድግ ብድግ ብለን እሷን ማንበሷን የእሷስ ይሻላል ሰላሳ ሺ ቤታዬ ሰላሳ አራት ሺህ አምስት አንድ አበባ እኮ ሰጥታታቅ እንቅነ ሚላት አንድ አበባ ከምትሰጥ አንድ ሙሉ በገዝታ ብቻዋን ብትበላ የሚቀላስ። ዛሬ ወደ ጂጂ እንሄዳለን። ጂጂዬ አረልሻለሁ ዛሬ ቢዝነሱ ነው ጂጂዬ። ጂጂዬ ስል እንዳደነግጪ ወዬ መባባል አለብን። ቢዝነሱ ነው። እኔኮ አሁን ነው የነቃሁት የሆነ እግዚአብሔር በረሃ ውስጦኝ የሆነ በረሃ ውስጦኝ ነው የሆነ እንትን ውስጥ በቃ እግዚአብሔር ንቅት ያልኩትኝ። ንቅት ሰው እንዴት ነው ከሆነ ሀገር ወደ የሆነ ሀገር ይሄዳላ እንደ ንቅት ን ያልኩት ጂጂዬ። ስል ወዬ ቢዝነሷ ነገ ደግሞ ቆረቆ እንዳ ጂጂ ስልሽ አንቺ ሸፋፋ እንደዛ ነው። ቢዝነሱ ነው ጅጂ፣ አሁን ገብቶኛል። ነገ ንቅንቅን እያልኩ ነው እንትምለው እና ጂጂ፣ ይቅርበኝ ለዛሬ ለዛሬ ማሬ። ነገ ሀሳቤን እቀይራለሁ። አይታወቅማ፣ አይታወቅም። የሞተ ሰው ብቻ ነው ሀሳቡ የማይቀይረው። ነገ ብድክ ብዬ ጂጂ ሙልጭ ላረግሽ ይችላለሁ። ይሄ ያለ ነገር ነው። ስለዛ ይቅርበኝ። ምንም ሳታደርግኝ ጥርስሽን በሽንት ቤት መፋቂያ ነው የምትፍቂው ብዬ የሽንት ቤት ማጠቢያ አምጥቼ በዛ ሰድቤሻለሁ። በደብሮ ማስታውሰው ለማን ብዬ አንድ ሙሉ በግ ከነ ታኮ ከነ እግር ስንጥቁ ዋጥ ለምታደርገው ከነ ሹኮናው ለምትውጥ ሴትዮ ዛሬ ተነስታ እንዲት በላኛለች ብዬ አላስብም ነበረ ጂጂ። ምን አረግሽኝ አንቺ? ከራስሽ አልፎ ተርፎ ለሆዴ የጥርስ ቡሩሽ የገዛ ሴትዮ ጥርስሽን አትፍቂ ብዬ ሰድቤሻለሁ። አግባብ አይደለም ቤታ የሰራሹ ነገር አግባብ አይደለም ጋይስ ይሄ አግባብ ነው አይደለም? እውነት ተናገሩ። አግባብ አይደለም አይደለም። ጂጂ ከራሱ አልፎ ተርፎ ይቅርታ፣ ሆድዬ ይቅርታ። ዛሬ ቢዝነሱ ነው ሆድዬ፣ እየተረዳዳም ቢዝነሱ ነው። ልምምድ እያረግኩ ነው ለዩቲዩብ እና ይገባሃል። ረዳው መከራዬ። ጣል ጣልም እያረጋችሁ፣ ጣል ጣልም እያረጋችሁ እንደ ሁሉ እየለፈለፍኩኝ በባዶ ሆዴ ውሃ የሚያቀብለኝ ልጅ የለም። የሆነ ነገርም ታብታብም ጣል ጣል እያረጋችሁ። ጊዜው ነው ጋይስ ቁጭ ቁጭ ብለን እግርህን ከፍተክ ነፋስ እያናፈስ ቡል ቡል እያልክ አትይኝ ጊዜው ነው። ጣል ጣል እያደረክ እየነዳህ የሚሆን እያደረክን ብቻ ጣል ጣል እያል ኤኒዌይስ። እና ዲጂ ቅርበኝ ብዙ ነገር ተናግሬሻለሁ። ምን ያላልኳት ዲጂ ናል? በማን የተነሳ በዚች ሳጋቱራ በዚች ቅዳፍ የተነሳ ዲጂን ብዙ ነገር ያልተናገርኳ ነገር። ያ ማለት ግን ጋይስ አንድ ገስት ላይ አታየውን፣ አንድ ገስት ላይ አታየውን። እርቅ ምናምን የለም። መመሰጋገን ግን እንደ ደንባችን እንደ ባህላችን አለ። ኧረ ልለምን እኔ ጌታ ልለምን። በልመና ነው ያቺ ሀገር እኮ የምትታው ኢትዮጵያ ወኢትዮጵያ ሀገሬ ሞኝ ነሽ ተላላ፣ እንደዛ ልበልል። አገሪቷ የምትታወቀው በምንነቷ ነው፣ ብር በሚበተን ነው፣ ለማኝ በድህነታችን ነው የምንታወቀው። ከሀገር ተሰደድ ነው በበረሃ በግንጥ በጣሪያ ስንሰደድ የነበረው። ቴንኪ ቴንክዩ፣ ስራ መጥቶብኛል። አንዴ ጋ ሂሳ አመሰግናለሁ። እግዚአብሔር ያክብረልኝ። ስራ ነዋ በሀገር ተሰደን የወጣነው እኮ ድህነታችንን ቂጣችንን ሲለበልበን ነው ከሀገር የወጣው። ልክ ለማኝ አይቶ እንደማያቅ ሰው ለምን ልመናው ተሻሽሏል። የድሮ ልመና የተቦጫጨቀ ልብስ ለብሰክ አደባባይ ላይ ስለ እግዚአብሔር ነው የምትለው። ተቀይሯን ተኳኩለ ፏ ብለቅ እያዝናናት ትለምናለን። ጊዜው ነው ከጊዜው ጋር ተጓዜ እኔ ጌታ ወደፊት ደግሞ ይታወቃል። በራቁታችን ቂንቄንቄን እያልን ፎንደድ ፎንደድ ፎንደድ እያለን ልመናዊ ይሻሻላል። እንደዛ ነው። እስከ ዛሬ ባለለመኔ ራሱ ይቆጨኛል። አምስት ዓመታት ሙሉ ቂጤን አንዛ ብጬ ለእናንተ ስታገል የነበርኩት አምስት ሳንቲም ያደረጋችሁን። ቤታዬ ነይ ይደክመሻል። እባክሽን እስኪ እንደ አንዳንዶቹ በገዝተሽ እኔስ ቢያንስ አንድ በግብገዙ በአንድ ቀን ሰልቅጫ አላዋርዳችሁም። 16-17 ቀንም ቢሆን በቅቅል በመረቅ እያረኩ እየበላው ራሴ ነጠግን ነበር። አንዶቻችሁ ጠርታችሁን ተላላላችሁኝ፣ አላበረታታችሁኝ። ከዚህ በኋላ ልምምድ እያረኩ ነው። ዩትዩብ ላይ ስጀምር እንዴት እንደምላችሁ ፍቅሮች፣ የማሮች፣ ልተኛ ነው ውዶች፣ የቁርስ ልበላ ነው ውዶች፣ ባሌን ላቅፍ ነው። እንዲህ ነው ከዚህ በኋላ ዩትዩብ ላይ የሚለው መኪና ልነዳ ነው ገብቻለሁ። ከዚህ በኋላ እንደዛ ነው የምላችሁ። ተለያየን ጋይስ፣ ተለያየን። አልተገናኘንም፣ አልተገናኘንም። መንገድ ልሄድ ነው። አባቴን ሰላም ልለው እህቴን ላመጣ ነው። ሰላም በያቸው። ምን ሰላም ቢያቸው እህቴናት ጋይስታና ሽህቴናት አታምርን አውሬያቸው እንደዛ ነው የምንለው። ማዘር ይገባሉ። አልገባም? አባቴ ብል ይገባል። ገንዘብ ነው። ለእኔ ለልጁ ያልሆነ ለማን ሊሆን ነው? አባቴስ ቢሆን እስከ ዛሬ በነፃ አይገባም ብይ ታግያለሁ። አሁን አባቴ ዩቱብ ነው፣ ገንዘብ ነው የምንሰራው። ና ግባ፣ ግባ

መድሃኔ አለም ድረስ አቤት አንዳንዶቹ ደግሞ ቆረቆራም እንደ የቆረቆራሞቹን ማ አልሄድበት ኧረ በመድሃኔ አለም ኧረ በመቤቴ ቆረቆራም አልላችሁም እናንተን በእጃችሁ አካፋ ይመስል የምትቆሙ ማነው እንዲህ የሚለው እኔ ስም አልጠቅስም እኔ ማምላክ እየረዳው እ ታዊኝ ግብያለሁ። ተናጋሪ ያላችሁ እኮ ማን ነው የሚለው ጋይስ አንቺ ቲቲ ቲቲ ተታርቀናል። ቲቲ ቲቲ ነሻ ቲቲዬ ይቅርታሺ ቲቲዬ ኔ ማር ተታርቀናል። እንታረቃለን እ እኔ እኮ ማልታረቃቸው ሰዎች ስማቸውን ማላንሳር ግጥ የማረጋቸው ሰዎች አሉ። ረበቃሽ ኔ ማር ቴንኪዩ ቅድም እንትንስቲ ነበር እግዚአብሔር ያክብርልኝ ሲስዬ ተታርቀ ማን ነው ማን ነው? ወይ ሲስዬ ላይ እዛው ቀረውኮ ቲቲዬ ቴትዬ ተታርቀናል። አንቺ ምን አደረግሽኝ? የኔ እናት አልበደልሽኝ፣ ስሜን አላጠፋሽ። ምን አደረግሽኝ? የኔ እናት ምንም። ምን ነው ኩማ? ምን ነው ወሬ ልጨርስ። ምን አደረግሽኝ ቲትዬ? አልበደልሽኝ፣ አልሰደብሽኝ። እኔ ውነኝ የደረስኩብሽ፣ ማሪኝ፣ ይቅር በይኝ ቴትዬ። ኔ ማር ፈታቤ በሙድሽ ይቅርታ አድርጊልኝ። ችግር የለውም።